ሰላም የምርጥ ሙቪ ቤተሰቦቻችን፣ ዛሬ የምንቃኘው ፊልም የምንጊዜውም የዓለማችን ቦክሰኛ የሆነው ቦይካ ዩሪ በገባበት የፊልሚያ ሜዳ ላይ ድልም መውሰድ የማይሻር ተግባሩ ቢሆንም በአንድ ግጥሚያ ላይ ባደረገው ውድድር እርሱ እንደምንጊዜውም አሸናፊ ሆነው ሲያጠናቅቅ፣ ተቃራኒው ግን ላይመለስ ወደ ሞት ሀገር ይሄዳል። ይህቺ ምክንያት ለቦይካ የመልካምነት ምንጭ ሆና የሟቹን ቤተሰብ ለመካስ በሚያደርገው ጥረት ብዙ ዋጋዎችን ይከፍላል። እንዲ እንዲያ ላይ የሚቀጥለውን ታሪካችንን ለመረዳት እስከ ፍጻሜው አብራችሁን ቻናላችንን ላይክ፣ ሰብስክራይብ እና ሼር በማድረግ ይቆዩ። ታሪካችን የሚጀምረው ዩሪ ቦይካ የተባለ ቦክሰኛ ከመንግስት እውቅና ውጪ በህገወጥ በሚደረግ የፍልሚያ ሜዳ ላይ ተገኝቶ ከተቃራኒ ጋር ሲጋጠም በማስመልከት ሲሆን፣ ቦይካ ተጋጣሚውን ደጋግሞ ከውድድር ውጪ የሚያደርገውን አደገኛ አደገኛ የሆኑ ምቶችን ሰንዝሮበት በስተመጨረሻ የቦክስ ፍልሚያ የምንጊዜ ማሸናፊ የሆነው ቦይካ ተቀናቃኙን በመሬት ላይ ዘርረዋል። በዚያም የነበረው የቦይካ ማናጀር በአድናቆት ተጨበጭብለታል። ከዚህም በመቀጠል በሩሲያ ውስጥ ከፍተኛ ጥበቃ የሚደረግለትን እስር ቤት እንመለከታለን። ቀጥሎም በእስር ቤት ውስጥ በሚገኙ የፊልሚያ ሜዳ ዙሪያ የተገኙ ሰዎች ካሽማር ካሽማር በማለት የድጋፍ ድምጣቸውን ያሰማሉ። ከዚያም ለካሽማር መዝጋው ሲከፈት ልክ እንደ ውሻ ከታላቅነቱና ከአስፈሪነቱ የተነሳ በአራት ወታደሮች በብረት ታስሮ ብቅ ይላል። እርሱም በሜዳው ላይ ለፍልሚያ የሚጠብቀውን ተቀናቃኙን ሲመለከተው በማጓራት አይኑን ያፈጥበታል። ቀጥሎም የካሽማር ሰንሰለት ወልቆለት ወደ ፍልሚያው ሜዳ ይገባና ይጋጠማሉ። የካሽማር ተቀናቃኝ በካሽማር ላይ ጉዳት ሊያደርሱ የሚችሉ ምቶችን ደጋግሞ ቢሰነዝርበትም ታላቁ ካሽማር ከዝንብ እንኳን ሳይቆጥረው በምላሹ እርሱ ደግሞ በሰውየው ላይ የከፋ ጉዳት ያደርስበት ጀመር። በስተመጨረሻም ግዙፉን እጆቹን ጨብጦ ደጋግሞ በቦክስ ይመታውና ወደ ሞት ይሸኘዋል። ከዚህም ቀጥሎ ዩሪ ቦይካ ለቤተክርስቲያን ክርስቲያን ምጽዋት የሚሆኑ መጽሐፍቶችን ይዞ ወደ ውስጥ በመግባት ለቤተ ክርስቲያኑ ይሰጣል። ከዚያም ቄሱ ወደ ቦይካ በመቅረብ ስላደረገው መልካም ነገር ያመሰግነውና መልካም ሰው እንደሆነ ገልጾለት ድነትን ለማግኘት ግን ይሄ መንገዱ እንዳልሆነ ይነግረዋል። ቦይካም በምላሹ ቦክስ እንደማንኛውም ስፖርት አይነት ነው፣ ህግም አለው ይለዋል። ቄሱ ግን በምላሻቸው ይህንን ተግባር አምላክ የሚቀበለው ይመስልሃል? ብለው ይጠይቁታል። ቦይካም አምላክ ለኔ የሰጠው ስጦታ ይመስለኛል ብሎ ይመልስለትና ይለያያሉ። ከዚህም በመቀጠል የቦይካ ማናጀር በኪቭ ስፖርት ሴንተር በመገኘት ወደ ቦይካ በፍጥነት ካመራ በኋላ አስደሳች ዜና አለ ይለውና በቡዳፔስት ውስጥ ህጋዊ የሆነ የቦክስ ውድድር እንዳገኘለትና የኢሮፕያን ዲቪዥን ቶርናመንት እንደሆነ ከሁለት ሳምንትም በኋላ እንደሚደረግ ይገልጽለታል። በመቀጠል ሌላ ግጥሚያ ላይ ለመሳተፍ ጸሎት ያደርግና እየወጣ ሳለ ማኔጀሩ የአሁኑ ተጋጣሚ ኃይለኛና ጨካኝ ነው ይለዋል። ቀጥሎም ወደ ውድድሩ ሪንግ ይገባል። ከዚያም ሌላው ተቀናቃኝ ቪክቶር ወደ ሪንጉ ይገቡና ሰላምታ ተለዋውጠው ግጥሚያውን ይጀምራሉ። ግጥሚያውን በጣም ቴክኒክ የተሞላበትና አስጨናቂ ነበር። ቪክቶር በፍልሚያው መሃል የተቻለውን ሁሉ በማድረግ ቦይካ ላይ ጉዳት ያደርስበታል። ቢሆንም ግን ቦይካ ቀላል የሚባል ስላልነበር ያጸፋውን ምላሽ ሲሰጠውና ቪክቶርን በመሬት ላይ ዘርረዋል። እንደምንም ብለው ተነስቶ ዳግም ሲጋጠሙ በደጋሚ ቦይካ ይመታውና በመሬት ላይ ጥለዋል። ቢሆንም ግን ቪክቶር አልረታ ብሎ ዳግም ከወደቀበት ተነስቶ ቦይካን ሊመታው ሲል ቦይካ ቀልጠፍ ብሎ አደገኛ ምትመቶ ይጥለዋል። ከዚያም ቦይካ ያሸነፋል። ከዚያ ማኔጀሩ ያሸነፈውን ገንዘብ ይሰጠዋል። ከዚህም ቀጥሎ ቦይካ ልብሱን ቀያይሮ እየወጣ ሳለ ቪክቶር ግልኮስ ተሰክቶለት እያለፈ ይመለከተውና የጤና ባለሙያዎቹም እንደተፈጠረ ይጠይቃቸዋል እነርሱም በአደገኛ ሁኔታ ውስጥ እንዳለ ይነቁታል። በዚህ ጊዜ ቄሱ ቀደም ብሎ የጠየቁትን ነገር ትዝ ይለዋል። ከዚህም የተነሳ ቦይካ እንቅልፍ ያጣል። በሚቀጥለው ቀይ ማለዳ ላይም ቦይካ ወደ ማናጀሩ ሄዶ ስለ ቪክቶር ሁኔታ ይጠይቋል ማኔጀሩም ቪክቶር ከደረሰበት ከፍተኛ ጉዳት የተነሳ እንደሞተ ይነግሯል ይሄን ነው ቦይካ በጣም ይደነግጣል ቀጥሎም ስሙን የየት ሀገር ተፋላሚ እንደሆነእና ሚስት ወይም ልጆች እንዳሉት ይጠይቋል ማኔጀሩም ቪክቶር እንደሚባልና የሩሲያ ቦክሰኛ እንደሆነ ስለ ቤተሰቡ ግን ምንም እንደማያውቅ ይገልጽለታል። ከዛም ቦይካ ቪክቶር ሲመጣ ይዞት የመጣውን ቦርሳ ከማናጀሩ ከተቀበለው በኋላ ከፍቶ ውስጥ ሲመለከት ቪክቶር ከባለቤቱ ጋር የተነሳውን ፎቶና ጽሑፍ ያለው ወረቀት ያገኛል። በዚህ ጊዜ ለማኔጀሩ ወደ ሩሲያ ለመሄድ ሐሰተኛ ፓስፖርት እንደሚያስፈልገው ይነግረዋል። ማኔጀሩ ግን ከሁለት ሳምንት ባነሰው ጊዜ ውስጥ በቡዳፔስት ለሚደረገው ውድድር መዘጋጀት እንዳለበት ያሳስበዋል። ወይካ ግን አሻፈረን ይላል። ከዚህም በሚቀጥለው ትዕይንት ለሟቹ ቪክቶር የቀብር ስነ ስርዓት በቤተ ክርስቲያን ውስጥ ይደረግለታል። በዚያም ባለቤቱ አልማ ትገኛለች። ብዙም ሳይቆይ ሶስት ሰዎች ወደ ውስጥ ለሟቹ አበባ ይዘውለት ይመጣሉ። ስነ ስርዓቱን ማልቆ ወደ ውጭ ሲወጡ ዙራብ ወደ እርሷ ቀርቦ ባለቤቷ ስለሞተ ከእርሶ የወሰዱትን ገንዘብ ለማካካስ ሚስቱ እንድትሆን ይጠይቃታል። እርሷ ግን በምላሹ ገንዘቡ ተከፍሎ እስከሚያልቅ ድረስ ሰራተኛ ሆኗ እንደምታገለግለው ትነግሯለች። ከዚህም ቀጥሎ ባለው ትዕይንት ቦይካ በባስ ተሳፍሮ ሲሄድ እንመለከታለን። ቀጥሎም ሩሲያ ከደረሰ በኋላ ማረፊያ ክፍል ይይዛል። ከዚያም በወረቀቱ ላይ ካገኘው መረጃ የተነሳ አልማ ወደምትገኝበት ቦታ ያመራል። በዚያም ከአጥር ውጪ ቆሞ እየተመለከተ ሳለ አልማን ያስተውልና ይመለከታታል። ይህኔ አንድ ጥቁር መኪና በመምጣት አልማን ወደ መኪናው እንድትገባ ይዟት ይሄዳል። ይሄንንም ከተመለከተ በኋላ ጥበቃውን ወዴት እንደወሰዷት ይጠይቋል። ቀጥሎም አልማ በአስተናጋጅነት ወደምሰራበት የቦክስ ፍልሚያ ወደሚደረግበት ስፍራ ያመራል። በዚያም የሚፈጠረውን እየተመለከተ ስፍራውን በአይኑ እየቃኘ የነበረው ቦይካ አልማን ያያታል። ቀጥሎም ወደ እርሷ ቀርቦ ሊያውራት እንደሚፈልግ እየነገረ አሳለ አንድ ሰው ከኋላው መጥቶ ለምን ወደዚህ ስፍራ እንደመጣ ይጠይቀውና ወደ ውጭ ወጥተው እንዲነጋገሩ ይጋብዘዋል። ከዚያም አልማ ማናገር እንደማይችል ይገልጽለትና ይገፈትረዋል። ቦይካ ግን ስንት ሰዓት ከስራ እንደምትወጣ ይጠይቋል። ይሄን የሰውየው ለጥበቃዎቹ ዞር እንዲያደርጉት ይነግራቸውና ይደባደባል። በዚህ ጊዜ ቦይካ ሁለቱንም ጥበቃዎች ከጨዋታ ውጭ ያደርጋቸዋል። ቢሆንም ግን ሰውየው ቦይካ ላይ ሽጉጥ ስለደቀነበት እርሱንም ደግሞ ከጨዋታ ውጭ ያደርገዋል። በዚህ ጊዜ ዙራብ እያጨበጨበው ወደ ቦይካ ይመጣና ዙራብ እንደሚባልና የክለቡ ባለቤት እንደሆነ ይገልጽለታል። ቀጥሎም ለእርሱ እንዲፋለምለት ግብዣ ያቀርብለታል። ቦይካ ግን ለዚህ ያልመጣሁም በማለት እምቢኝ ይላል። ዙራብም ታዲያ ለምንድን ነው የመጣው ሲል ይጠይቀዋል። እርሱም ለአልማ ሊነግራት የሚፈልገው ነገር ስላለ ለዛ እንደመጣ ይነግረዋል። በዚህ ጊዜ ዙራብ መልእክትህን ለኔ ንገረኝና ልንገርልህ ይለዋል። ቦይካ ግን አይሆንም እኔው ራሴ ነኝ ምነግራት ይለዋል። ዙራብም ማንም ከኔ ፍቃድ ውጪ ወደ አልማ መቅረብ አይችልም። እርሷና ይሄ ከተማ የኔ ነው። በድጋሚ ወደ እርሷ ብትቀርብ እገልሃለሁ ይለዋል። በሚቀጥለው ማግስት ቦይካ ወደ አልማ መስሪያ ቤት ይሄዳል። በበሩ ላይ የነበረው የዙራብ ጥበቃ ግን አላስገባ ይለዋል። ይሄኔ ቦይካ ጥበቃውን በቦክስ ዘርሮት ወደ ውስጥ ይገባል። በዚያም አልማ ለልጆች መጽሐፍ እያነበበች ያገኛታል። እርሷም ይህ ሰው ከእርሷ ምን እንደሚፈልግ ለመስማት ወደ እርሱ ትቀርብና ትጠይቀዋለች። ቦይካም በምላሹ በባለቤቷ ላይ ስለተፈጠረው ነገር እንዳዘነ ይገልጽላትና በቪክቶር ቦርሳ ውስጥ ያገኘውን ይሰጣታል። ቀጥሎም ዙራብ እያስጨነቃት እንደሆነ ይጠይቃታል። እርሷም አይ ዙራብ ለእኔና ለባለቤቴ ይህንን ማዕከል ለመክፈት ገንዘብ አበድሮን ነበር፣ ስለዚህም ብድሩን ለመመለስ ነው ለእርሱ የምሰራው ብላ ትመልስለታለች። ቀጥላም ቪክቶር ኔት እንደሚያውቀውና እርሱም ቦክሰኛ እንደሆነ ትጠይቋለች። ቦይካም አዎ አሁንም ቦክሰኛ ነኝ በማለት ይመልስላታል። እርሷም ቀጥላ በመጨረሻ የፍልሚያ ውድድሩ ላይ ሳለ አይተኸዋል ወይ ብላ ትጠይቀዋለች። እርሱም በምላሹ አዎ ከኔ ጋር ነበር የተጋጠመው፣ ነገር ግን አስቤበት አይደለም ያጎዳሁት፣ አጋጣሚ ነበር። በዚህም የተገኘሁት ይህን ነግርሽና በሚያስፈልግሽ ነገር ልረዳሽ ነው ይላታል። እርሷም አንድ ነገር ላስቸግርህ ትለውና ተመልሳ ወደዚህ እንዳትመጣ ትለዋለች። እርሱ ግን አሻፈረኝ በማለት ያሸነፈበትን ገንዘብ አውጥቶ ይሰጣታል። አልማ ግን በምላሿ ይህ የደም ገንዘብ ነው በማለት ትገፈትረዋለች። ከዚህም በኋላ ባለው ትዕይንት ቦይካ ወደ ዙራብ ክለብ ዳግም በመሄድ የአልማን ብድር ለመመለስ ለዙራብ ሶስት የፍልሚያ ውድድሮችን እንደሚያደርግለት ይነግረውና በሶስቱም ካሸነፈ አልማ ከእዳው ነፃ እንደምትሆን እንደሚያደርጋት ይስማማሉ። ቦይካም ለልምምድ የሚሆነውን ቦታ እንዲጠቁመው ይጠይቀውና ወደ ተባለው ስፍራ ሄዶ እየተለማመደ ሳለ አንድ ሰው ወደ ቦይካ ቀርቦ ይህ የእርሱ ስፍራ ስለሆነ እንዲሄድ ይነግሯል። ከዚህም የተነሳ ቦይካ ሰውየውን ይመታዋል። የዚያኑ ምሽት ላይ የቦይካ የመጀመሪያ ግጥሚያ ይጀምራል። የቦይካ ተቃራኒ ተፋላሚ የነበረው ሰው ሙከራው ቀላል የሚባል ባይሆንም ቦይካ ግን ከርሶ የበለጠ ቀልጣፋ ስለነበር ይበልጠዋል። ዙራብም በቦይካ ብቃት በጣም ተገርሞ ይመለከተዋል። ቦይካም ታዋቂና ጎበዝ ቦክሰኛ እንደሆነ ያውቅ ነበር። ከጥቂት ደቂቃዎች በኋላ ቦይካ በአሸናፊነት ያጠናቅቃል። ዙራብም አድናቆቱን ከገለጸለት በኋላ አልማ ውሃ ይዛለት ትመጣለች። እርሱም አልማን ሌላ የመለማመጃ ስፍራ ታውቅ እንደሆነ ይጠይቃታል። እርሷን በሚቀጥለው ጠዋት ወደ ማዕከሉ እንዲመጣ ትነግሯለች። ጠዋት ላይም ወደ ማዕከሉ መጥቶ የአልማ ባለቤት ልምምድ ያደርገው የነበረበት ስፍራ ላይ ልምምዱን ያደርጋል። የተወሰኑ ሕፃናት ልጆችም ቦይካን ከውጭ ሆነው ይመለከቱታል። ከሁለት ቀን በኋላ ዳግም በውድድር ሪንግ ውስጥ ለፍልሚያ ይገባል። ነገር ግን ይሄ ግጥሚያ ሁለት ለአንድ ስለነበር ቦይካን ለሁለት ያጣደፉት ጀመር። ይሄ ቀላል ፍልሚያ ባይሆንም ቦይካ የጥቃት እጁን ተራ በተራ ያሳርፍባቸው ጀመር። ቢሆንም ግን አንዱ ሲጥል፣ ሌላኛው የተነሳ በጀርባው ላይ ከፍተኛ ጉዳት ያደርሱበታል። በዚህም ጊዜ አልማን ሲመለከታት ያለ የሌለ ኃይሉን አሟጦ ወንድማማቶቹን ዘርሮ ያሸንፋቸዋል። ከዚህም በኋላ ቦይካ በደረሰበት የጀርባ ጉዳት እንደሚገባ መለማመድ እንዳልቻለ አልማ ስትመለከት መድኃኒት ቀምማ የተጎዳው ቦታ ላይ ትቀባዋለች። እርሷም ይህንን ስፍራ ለቆ እንዲሄድ ትነግሯለች። ቦይካ ግን በምላሹ እርሷ ከዚህ ስፍራ የምትለቅ ከሆነ እንደሚስማማ ይነግራታል። በዚህ ጊዜ አልማ ይህን ስፍራና ማዕከሉን ትቼ ከሄድኩኝ በዚህ የምታያቸው ህጻናት ልጆች ጣፈንታም የሆነው ማፍያነት ነው ብላው ታውተውጣለች። ዙራብ ሶስተኛውን ውድድር ቦይካ ያሸንፋል በማለት ስለፈራ በከፍተኛ ጥበቃ ስር ያለውን ካሽማር ወደ ክለቡ ለፍልሚያ እንደመጣለት ለእስር ቤቱ የበላይ አዛዥ ገንዘብ ይሰጧል። ከፍልሚያው አንድ ቀን በፊት በማለዳ ሩጫ ላይ የነበረው ቦይካ ከማኔጀሩ የስልክ ጥሪ ደርሰውና ስሙና ፎቶ በየቢልቦርዱ ላይ እንደተለጠፈና ነገ ማታ 3 ሰዓት ከ45 ላይ የሚነሳ ባስ ስላለ በእርሱ ተሳፍሮ እንዲመጣ ይነግረውና ተስማምተው ስልኩ ይዘጋል። ቀጥሎም ባለው ትዕይንት ላይ ቦይካ ለመጨረሻ ፍልሚያ ወደ ሪንጉ ይገባል። እርሱም ኢጎር ከሚባል ሰው ጋር ይጋጠማል። ቦይካም በጀርባው ላይ ከደረሰበት ጉዳት የተነሳ እንደ በፊቱ አቅም አልነበረውም። ቢሆንም ግን ቦይካ የእርሱን ማሸነፍ የአልማ ነፃነት ስለሆነ በብርታት ለመፋለም አቅሙን ያሰባስባል። ቦይካም ኢጎርን ለማጥቃት ሲሞክር ኢጎር ቀርጠፍ ብሎ ከመታው በኋላ አንገቱን አንቆ ይዘዋል። በዚህም ጊዜ ቦይካና ኢጎር ተያይዘው ይውድቃሉ። ቦይካም ከወደቀበት ገና ከመነሳቱ ኢጎር ዘሎ ይመታውና ቀጥሎም ቦይካ ቀድሞ የተጎዳበት ቦታ ላይ በኃይል ይመታዋል። ቢሆንም ግን ቦይካ አልማን ለማስረፍ ኢጎርን በኃይል ማጥቃት ይጀምራል። ቀጥሎም ደጋግሞ ኢጎርን ከመታው በኋላ ያሸንፈዋል። ከዚህም የተነሳ አልማ ደስ ትሰኛለች። ቦይካም ከሪንጉ ወጥቶ የሄደ ሳለ ዙራብ ወደ እርሱ ይቀርብና አንድ ተጨማሪ ፍልሚያ ካደረገ ብቻ አልማን እንደሚለቃት ይነግረዋል። ቦይካ ግን ስምምነታችን ሶስት ፍልሚያዎች ብቻ ነበሩ ብሎ ይገልጽለታል። ዙራብን በምላሹ ያ ካልሆነ አልማን እንደማይለቃት ይነግረውና ከታላቁና የቦይካ ሁለት እጥፍ ከሚሆነው ካሽማር ጋ ለመፋለም ቦይካ ወደ ሪንጉ ይገባል። ገና ውድድሩ ከመጀመሩ ካሽማር ቦይካን አንቆ በቴስታ ይለዋል። ከዚያም ቦይካ ገና ቀና ከማለቱ በጠረባ ይለውና ዳግም ይወድቃል። ቦይካን በፍጥነት ከወደቀበት ተነስቶ በካሽማር ፊት ላይ እግሩን ያሳርፍበታል። ቢሆንም ግን እነዚህ ምቶች ካሽማርን ሊያዳክሙት አልቻሉ። ይልቁኑ ካሽማር ትላልቅ እግሮቹን በቦይካ ፊት ላይ ያሳርፈዋል። ከዚህም የተነሳ ለተወሰኑ ደቂቃዎች ቦካ ይወድቃል። እርሱም ከወደቀበት ቀና ብሎ ሲመለከት በዙራ ፊት ላይ ያለውን ደስታና በአልማ ፊት ላይ ያለውን ሀዘን ያስተውላል። ዳግምም ከወደቀበት ተነስቶ ካሽማርን ማጥቃት ይጀምራል። ይሁንና አሁንም ተያይዘው በመሬት ላይ ይወድቃሉ። ይህን የቦይካ በጀርባው ላይ የነበረው ሕመም ይሰማዋል። ቢሆንም ግን በተቻለው አቅም የካሽማርን ፊት እንደ ፌንጣ የዘለለ ደጋግሞ ይመተዋል። በመጨረሻም በቦክስ መጥቶ በመሬት ላይ ይጥሏል። ቴክኒክም ተጠቅሞ ካሽማርን እንዳይንቀሳቀስ ካደረገው በኋላ ካሽማር ቀና ከማለቱ ቦይካ ዘሎ በመምታት ከሪንጉ ውጭ ያደርጓል። በዚህም ሁኔታ ካሽማርን ያሸነፈው ቢሆንም ዙራብ ግን ዳግም ቃሉን በማጠፍ ቦይካን የሚደበድቡትን ሰዎች ልኮ አልማን ይዟት ይወጣል። በዚያ የነበሩ ሰዎች በተፈጠረው ነገር ተደናግጠው ስፍራውን ለቀው ይወጣሉ። ቦይካም የአልማን ሁኔታ ስለተመለከተ ደብዳቤዎቹን ደብድበው ወደ አልማ ሊሄድ ሲል ከዙራብ ጥበቃ የተኮሰው ጥይት እጁን ይመተዋል። በዚህም ጊዜ ቦይካ ወደ ተኮሰበት ሰው የያዘውን እንጨት ይወረውረውና ሽጉጡን ሲያነሳ ሌላኛው የዙራብ ጠባቂ እግሩ ላይ ይተኩስበታል። በዚህም ጊዜ ቦይካ ወደ ሰውየው ተኩሶ ካለበት ይጥለውና ወደ ዙራብ ሲሄድ ዙራብ በአልማ ላይ ሽጉጥ ደቅኖ ቀስ በቀስ ወደ ውጪ ይወጣል። ቀጥሎም ሽጉጡን በመሬት ላይ እንዲያደርግና ካለዚያ ግን አልማን እንደሚገላት ይነግረዋል። ቦይካም ሽጉጡን ያስቀምጣል። በዚህ ጊዜ አልማ የዙራብን እጅ ነክሳት አመልጣለች። ይህን አጋጣሚ ቦይካ ተጠቅሞ ወደ ዙራብ ሲሮጥ ዙራብ በፍጥነት ሆዱ ላይ ይተኩስበታል። ቢሆንም ግን እንደምንም እለው ላይ ወጥቶ ደጋግሞ በቦክስ ከመተው በኋላ አንቆ ይገለዋል። ከዚያም በመሬት ላይ ይወድቃል። አልማም ወደ ሆስፒታል እንሂድ ትለዋለች። እርሱ ግን ይቅርታ አድርግልኝ ብሎ እያላሳለ ፖሊሶች ይመጡና አስረው ወደ መኪና ያስገቡታል። ከስድስት ወራትም በኋላ ቦይካ በታሰረበት እስር ቤት ጎብኝ እንዳለው ተነግሮ ሲመጣ አልማን ይመለከታታል። እርሷም የመጣችው ይቅርታ እንዳደረገችለት ልትነግረው እንደሆነ ትገልጽለትና ፊልሙ ያበቃል።